የቆይታ ጊዜያቸው ትክክለኛ የቆይታ ጊዜያቸው ምን ያክል ነው የሚለውን ነበር። ለመጨረሻ ጊዜ ያየ ነው ማለት ነው። እንዲሁም ለመልመጃ ያክል ሱረቱ ሸርሕን ቀርተን ነበረ ያቆም ነው። ሌላው አሁን የምናየው ደግሞ የፊደላት ባህሪ ውስጥ አልኢስቲዕላኡ ወልኢስቲፋል፣ ኢስቲዕላ እና ኢስቲፋል የሚባለውን ባህሪ የምናይ ይሆናል።

ምንድነው? የድምፁ አቅጣጫ ከዛ አንፃር ሲታይ የአረበኛ ፊደላቶች ሙስተዕሊያ እና ሙስተፊላ ተብለው በሁለት ይከፈላሉ ማለት ነው። ስትዕላ እና ስቲፋል ተቃራኒ ናቸው ማለት ነው ሁለቱ ባህርያቶች። ስለዚህ እነዚህ ሁለቱ የሚቃረኑ ባህርያቶች እንዴት ነው ሙስተዕሊያ የምንላቸው ፊደላቶች የሚወፍሩ ወይም ደግሞ ከፍ የሚሉ ፊደላቶች የምንላቸው የተሰዓዱ ሰውቱ ዒንደ ንጥቅ ቢሃ ኢለል ሐንኪል አዕላ ፊደሉን በምናወጣበት ጊዜ ወደላይኛው ላንቃችን ድምፃችን ከፍ ይላል ማለት ነው። እነዚህ የሚወፍሩ ፊደላቶች እነማናቸው? ኹሶ በጥንቅ ያለው ላይ ያሉት ፊደላቶች ናቸው። ኻ፣ ሶድ፣ ዷድ፣ ገይን ፍ ሰባት ፊደላቶች ናቸው ማለት ነው። እነዚህ ሑሩፉል ኢስቲዕላ ይባላሉ። የሚወፍሩ ልክ ፊደሉን በምናወጣበት ጊዜ ምላሳችን የመሃሉ ክፍል ወደ ታች ረግብና ሙሉ ጫፉንም ጭምር ወደ ታች ረግቡና፣ ድምፁ ወደ ላይ በዛ መካከል ባለው ክፍተት ውስጥ በደንብ ሞላ ብሎ ይወጣል ማለት ነው። ሙስተፊላ የምንላቸው ፊደላቶች ደግሞ ላ የተሰአቱ ሰውቱ ዒንደኑጥቂ ቢሃ እነሱም ፊደላቶቹን በምናነብበት ጊዜ ድምፃችን ከፍ አይልም ወደ ላይ ማለት ነው። አይወጣም ወደ ላይ ኢለል ሐንኪል አዕላ ወደላይኛው ላንቃችን ድምፁ አይወጣም ማለት ነው። ወደፊት ነው ቀጥታ የሚወጣው ማለት ነው። የተቀሩት ፊደላቶች ከነዚህ ከሰባቱ ውጪ ያሉት ሃያ አንዱ ወይም ሀያ ሁለቱ ፊደላቶች የحروف الاستفال የምንላቸው ናቸው ማለት ነው። ጠይብ ስዕሉ ላይ እንደምናየው እንግዲህ ፊደሎችን በምናወጣበት ጊዜ ሙስተዕል የሆነውን ለምሳሌ ኳፍ ተሰጥቷል። ኳፍ በምንል ሰዓት ድምጻችን አፋችንን ይሞላውና ወደ ላይ ወደ ላንቃችን ይወጣል ማለት ነው። ተሰዕዱ ሰውቲ ቢሐርፊ ሙስተዕሊን እስትዕላ የሚሆን ፊደል ላይ ድምፃችን ወደ ላይ እንዴት እንደሚወጣ ያሳያል። ይህንኛው ደግሞ እንሕዳሩ ሰውቲ ቢሐርፊ ሙስተፊል፣ ድምፃችን ተቁልቁል እንደሚወርድ ተንደርድሮ እንዴት እንደሚወርድ የሚያሳይ ምስል ነው። ለምሳሌ ካፍ ካፍ በምንርፃት ላይ አፋችንም ሞላ አናደርገውም ቆፍ ብለን አናወፈረውም ማለት ነው። ጠይብ፣ አተፍኺም ወተርቂቅ። ተፍኺምና ተርቂቅ ያንኛው እስቲዕላእና እስቲፋል የሚባለው ማሳሳት፣ ማርገብና እንዲሁም ደግሞ ማወፈር ወይም መሙላት የሚለውን ትርጉም ነው የሚይዘው። ይሄ ደግሞ አተፍኺም ወተርቂቅ ማወፈርና ማቅጠን ማለት ነው። ደሞ ይሄ ይህ ማቅጠንና ማወፈር ያንኛው ማሳሳትና ማወፈር ወይም ማግዘፍ የሚለውን ትርጉም ይይዛል። ተፍኪም ሉገተን አተዕዚም። ተፍኪም ማለት በቋንቋ ደረጃ ትርጓሜው አተዕዚም ማተለቅ ማለት ነው፣ ወይም ማግዘፍ ማለት ነው። ያው ከኢስቲዕላ ጋር የተወሰነ ተቀራራቢነት አለው። ኢስቲዕላ የሚባለው ከምንም ጋር ተያይዞ የሚመጣ ባህሪ አይደለም። የፊደሉ የራሱ ባህሪ ነው። ይሄንኛው ከሆነ ነገር ጋር ተያይዞ የሚመጣ ነው። ተፍኺምና ተርቂቅ ማወፈርና ማቅጠን የምንለው ከምክንያት ጋር ተያይዞ የሚመጣ ነው። ኢስቲዕላ እና ኢስቲፋል የሚባለው ደግሞ የፊደሉ የራሱ ማንነቱ መገለጫ ነው፣ ባህሪው ነው ማለት ነው። ይሄንኛው ምክንያታዊ ሁነን ነው። ጠይብ ወእስጢላሐን፣ በዑለማዎቹ በተጅድ ዑለማዎች ስምምነት ደግሞ ይሄ ተፍኪም የሚባለው ትርጓሜው እሱ ሲመኑን መወፈር ነው። የዕተሪል ሐርፈ ፊደሉ ላይ የሚከሰት የሆነ በፊደሉ ላይ የሚመጣ የሆነ መወፈር ማለት ነው። ፈየምተሊኡ ልፈሙ ቢሶዳሁ በሱ በድምፁ፣ ወለለት ወይም ደግሞ ግብረ መልስ ድምፁን ስናወጣ በሚመጣው በዛ ግብረ መልስ ማለት ነው። በዛ አፋችን ይሞላል ማለት ነው። ሶዳ ማለት ማስተጋባት ማለት ነው። ፊደሉን በምናወጣበት ጊዜ ድምፁ ሲያስተጋባ፣ በዛ በሚያስተጋባው ነገር አፋችን ይሞላል ማለት ነው።

ላንቃችን ጫፍ ላይ ወይም ደግሞ የላንቃችን ጉልላት ላይ ስለሚነካ ነው ማለት ነው ወሁወ ሙስተሐቁል ኢስትዕላኢ ይሄ ደግሞ መወፈር የሚባለው ነገር የኢስትዕላ ፊደል ከኋላ ኢስትዕላ ብለን የጠቀስነው የእሱ ሙስተሐቅ ነው ወይም ተጓዳኝ መብቱ ነው ማለት ነው ኢስትዕላ የሚሆኑ ፊደላቶች የሱ ሙስተሐቅ ወይም ደግሞ ተገቢው የሆነው እንደዛ በመሆኑ ሐርፈል እስትዕላእ በመሆኑ የሚገባው ነገር ነው ማለት ነው፣ መወፈር የሚባለው እንዲሁም ሌላ ደግሞ ለራእ ላይ ወደፊት የምናየው ይሆናል። ራ እና ላም እንዲሁም አሊፍ መድያዋ እነዚህ ደግሞ ላም የለፍዙል ጀላላ ላም ሲሆን ከበፊቱ ቀድሞት ፈትሐ ወይም ዶማ ከመጣ እንዲሁም ደግሞ ራ ፈትሐ ወይም ዶማ ከሆነች እና ስኩን ከሆነች በተለያዩ ምክንያቶች እንዲሁም ደግሞ አሊፍ የሚባለው ከበፊቱ ያለው ፊደል የሚወፈር ከሆነ ያንን ተከትሎ በዛ ሰበብ ይወፍራል ማለት ነው። ተፍሂም ይደረጋል ማለት ነው። እና ስለዚህ ሙስተሐቁል እስትዕላእ ማለት የሚወፍር ፊደል ተጓዳኝ መብቱ ነው ማለት ነው። የሚወፍር በዛ ለዛ ነው፣ ምክንያታዊ ነው ብለን መጀመሪያ ላይ የጠቀስ ነው ማለት ነው። በስዕሉ ላይ እንደሚታየው የምላስ የኋለኛው ክፍል ጉሮሮ አካባቢ ያለውን ቦታ ይዘጋና የሚወጣው ፊደል እንትኑ ድምፁ ሞላ እንዲልና የሚያስተጋባው ነገር አፍን እንዲሞላው ያደርጋል ማለት ነው። ሐርፉም ሙፈከሙን መሰለን አልቆፍ ለምሳሌ ቆፍ ቆ በምንልበት ጊዜ ቆ ስንል አፋችን ውስጥ የማስተጋባቱ ድምፅ በደንብ ይሰማል ማለት ነው እና ስለዚህ የሚወፍረው ፊደል ይሄን ይመስላል ማለት ነው። ወይም ደግሞ ምልክቱ አፋችን እንዴት ይሆናል የሚለው በዚህ መልኩ ነው። ተተርቂቅ ማለምማነው ሁወ ነሑሉን እሱ ቅጥነት ማለት ነው። የዕተሪል ሐርፈ ፊደል ላይ የሚከሰት የሆነ በፊደል ላይ የሚመጣ ፈላየም ተሊኡ ልፈሙ ቢሰዳሁ አፋችን በሱ ማስተጋባት አይሞላም

እስቲፋል የሚባለው ሑሩፍል እስቲፋል ያልናቸው የሱ ተገቢ ባህሪው ነው ማለት ነው። ሐርፈል እስቲፋል በመሆኑ በዛ የሚሰጠው ነገር ነው ተርቂቅ የምንለው ማለት ነው። የሑሩፈል እስቲፋል ባህሪያቸው ነው ቋሚ ባህሪ ነው ማለት ነው። ስዕሉ ላይ እንደምናየው ሐርፉን ሙረቀቅ እንዴት ይሆናል የሚለውን ያሳያል። የምላሳችን የመካከለኛው ክፍል ነው ከፍ ብሎ ወደ ላይ ወጥቶ የሚዘጋው። ስለዚህ ከኋላ የተወሰነ ክፍተት ስላለው ጉሮሯችን አይጣበብም የሚለውን ያሳያል ማለት ነው። እንጥል የምንላት እዛ አካባቢ ላይ አይነካም። ይህንኛው ግን ሐርፉን ሙፈኸም የምንለው ወደ እንጥል አካባቢ ላይ ሄዶ የምላሳችን ጫፍ ይነካል ማለት ነው። የምላሳችን የዋለኛው ክፍል ስዕሎቹ ላይ የምናያቸው ሸክሉል ፈሚ ዒንደ ኑጥቂል ሐርፊል ሙኸፈም ዐፍወን ሙፈኸም ቢሐረካቲ ሰላስ በሶስቱም ሐረካዎች በምናወጣበት ሰዓት ላይ የአፋችን ሁኔታ እንዴት ይመስላል የሚለውን የሚያሳይ ነው። ፈትሃ የሆነ ጊዜ አፋችን የተወሰነ ከፈት ይላል። ዷማ ከሆነ ደግሞ አፋችን የተወሰነ ወደ ማሞጥሞጥ ነገር ይሄዳል ወደ መዘጋቱ። ከስራ ሲሆን ደግሞ አፋችን ከፈትሐው ይልቅ ከስራው ላይ ከፈት ይላል ማለት ነው። እና እነዚህ እንግዲህ ፊደላቶቹን ስናወጣ የሚመጣው የሚሆነው የአፋችን ሁኔታን የሚያሳይ ነው ማለት ነው።

እነዚህ ሊቅ ቱፍየ ፊ ሰናህ 5 ሂጅሪየን በ561 ዓመተ ሂጅራ ላይ የሞቱ ናቸው። የእሳቸው መዝሃብ ነው የመጀመሪያው። የሁለተኛው አልመዝሃቡ ሳኒ የሁለተኛው መዝሃብ ደግሞ ወይም መንገድ ሊኢማም አልቁራኢ ወሑጀትህም የቁራዎች መሪ የሚባሉት እንዲሁም መረጃ የሚያቀርቡት የአቀራርን በተመለከተ እሳቸው የሆኑት መሐመድ ኢብኑ አልጀዘሪ መሐመድ ኢብኑ አልጀዘሪ የሚባሉት እብን አልጀዘሪ ተብለው ነው የሚታወቁት። የእሳቸው መዝሃብ ነው ማለት ነው። توفي في عام 833 هجريه በ833 ዓመተ ሂጅራ ነው እሳቸው ደግሞ የሞቱት። የእሳቸው መዝሐብ ነው የሁለተኛው ወኢለይከ ተፍሲሉ ኪለል መዝሐበይን ሁለቱንም መዝሀብ አብራራላለሁ ይላሉ። እና አወፋፈሩ የሚለው እንዴት ነው የሚለው ነው የሚያሳየው ማለት ነው። ጠይብ አልመዝሀቡል አወል የመጀመሪያው መዝሀብ እንግዲህ በእንዴት ነው የሚወፍረው የሚለውን የምናይበት ነው ማለት ነው። አንደኛ ምንድነው አልመፍቱህ ፈትሓ ከሆነ ቃለ ቆድ ያለውን አልመድሙም። ሁለተኛው ደግሞ በማ የሆነውን ነ የቁሉ ሳሊሰን አልመክሱር ከስራ የሆነውን ቂለ እና እነዚህ ሶስቱን የመወፈር ደረጃዎች የተለያየ ሶስት አድርገው አስቀምጠውታል፣ ነው በሶስት አድርገው ከፍለውታል ማለት ነው። ሶስት ደረጃ አድርገውላቸዋል። አመሳኪኑ ሱኩን የሆነው ፈዩዕተበሩ መሽኩለን ቢሐረከቲ ማቀብለሁ ከሱ በፊት ባለው ሓረካ እንደ ተሐረከ ተደርጎ ይቆጠራል። ለምሳሌ ከበፊቱ ያለው ፈትሃ ከሆነ በዛው በፈትሃ ከበፊቱ ያለው ዶማ ከሆነ በዶማ፣ ከበፊቱ ያለው ከስራ ከሆነ ደግሞ በከስራ። በዚህ መልኩ አርገው አስቀምጠውታል ማለት ነው። እንግዲህ ይሄ የመጀመሪያው መዝሀብ ነው። በዛ መልኩ ይቀመጣል ነው። ለምሳሌ የቆጠዑነ የቆጠዑነ ያውን የቅጣዑነ ያለው ከፈትሓ በኋላ ነው የመጣው ቃፉ ስለዚህ ልክ እንደ ፈትሓው ተደርጎ ይቆጠራል ማለት ነው። እንዲሁም ደግሞ ሱቆናሁ ይሄ ደግሞ እንደ ዶማው ተደርጎ ይቆጠራል። ሽቅወቱና ያለው እንደ ከስራው ተደርጎ ይቆጠራል። ስለዚህ ሶስት ደረጃዎች አሉት። የፈትሐው አንደኛ ደረጃ የሚባለው ነው። የዶማው ሁለተኛ ደረጃ የሚባለው ነው። የከስራው ሶስተኛ ደረጃ የሚባለው ነው። የሱኩኑ ከፈትሐ ቀጥሎ ከመጣ ልክ እንደ አንደኛው ደረጃ በፈትሐ አይነት ይወፈራል ደረጃው ማለት ነው። ከዶማ ቀጥሎ ከመጣ ደግሞ እንደ መድሙሙ በሁለተኛ ደረጃነት ከከስራ በኋላ ከመጣ ደግሞ እንደ መክሱሩ ወይም እንደ ከስራው በሶስተኛ ደረጃነት በዛ መልኩ የሚወፈር ይሆናል ማለት ነው። ይሄ የመጀመሪያው መዝሃብ ነው እንግዲህ መራቲብ ተፍሂም ሊሕሩፍ ልእስትዕላይ አልመዝሃብ አሳኒ። የሁለተኛው መዝሃብ ደግሞ ምንድን ነው? መፍቱሑን ባዕደሁ አሊፍ? ፈትሓ ሁኖ ከሱ ቀጥሎ አሊፍ ካለበት የመጀመሪያው ደረጃ ቆለ። ሌላው መፍቱሑን ለይሰ ባዕደሁ አሊፍ፣ ፈትሓ ሁኖ ደግሞ ከሱ ቀጥሎ አሊፍ የሌለው ከሆነ ለምሳሌ ቆድ፣ ይሄ ሁለተኛው ደረጃ ነው። የመወፈር ደረጃዎቹን ነው እያስቀመጡልን ያሉት ማለት ነው። የሶስተኛው ደረጃ ደግሞ አልመድሙሙ ዶማ የሆነ ለምሳሌ የቁሉ የቁሉ ያለው ማለት ነው። ይሄ ሶስተኛ ደረጃ የመወፈር ደረጃ አለው ማለት ነው። አራተኛው አሳኪኑ ሱኩን የሆነ ነ ይቆጣኡና፣ ሱቁናሁ፣ ሽቁወቱና እነዚህ አራተኛ ደረጃ የመወፈር ሁኔታ ላይ የሚቀመጡት ናቸው ማለት ነው። የዛ ደረጃ ያላቸው አምስተኛ አልመክሱሩ ከስራ የሆነ ነው። ለምሳሌ ጢለ የሚለው በአምስተኛ የመወፈር ደረጃ ተቀምጧል ማለት ነው። ይህን ኢብን አልጀዘሪ ያስቀመጡት ነው ማለት ነው። እና ስለዚህ በመጀመሪያው መዝሐብ

እነዚህ የሚወፈሩ ፊደላቶች ስለነሱ እመጣ አለሃለ ወይም ልንገርህ ማለት ነው። አላ መራትቢን ሰላስ፣ በሶስት ደረጃ የሚመጡ ናቸው። ወህየ እነሱም መፍቱሑሃ፣ መድሙሙሃ፣ መክሱሩሃ ፈትሐ የሆነው እና እንዲሁም ደማ የሆነው እንዲሁም ከስራ የሆነው እነዚህ በሶስት ደረጃ

ሱ በፊት የሆነ የመጣ ሐረካ ካለ ፈትሓ ከመጣ ልክ እንደዚሁ በዛው በፈትሓ ሙሽከል እንደሆነ እንደተሐረከ ቁጠረው። ዶማ ከሆነም እንደዚሁ፣ ከስራ ከሆነም እንደዚሁ። ስኩንሁኖ የመጣውን ማት ነው። እንዲሁም ተብሏል በል መፍቱሑውሃ አሊፊ አሁን ደግሞ የሁለተኛው መዝሃብ ሊናገሩ ነው። መጀመሪያ የመጀመሪያው መዝሃብ ነው ያስቀመጡት

እነዚህ የሚወፈሩ ናቸው የተለዩ ከሙስተፊል ከሚባለው፣ እነሱ የሚወፈሩ ናቸው ከዛ ተነጥለው ማለት ነው። ፈላ ዩቃሉ ኢነሃ ረቂቃ ረቂቅ አይባሉም፣ ይቀጥናሉ አይባሉም። ከድሃ እንደ ተቃራኒያቸው፣ ትልከ ሂየል ሐቂቃ። እነዚህ እውነተኛ ትክክለኛ የሚወፈሩት ትክክለኛ ባህሪያቸው ይሄ ነው ብለው ሁለቱን መዝሐብ በግጥም መልኩ አንድ ላይ አስቀምጠውታል ማለት ነው። ስለዚህ ይሄ ሁለቱንም መዝሃብ የተጠቀሰበት ነው። እንግዲህ ይህን ይመስላሉ የዓረበኛ ፊደላቶች። እዚህ በሰንጠረዥ የተቀመጡ አሉ። አልሑሩፉል ዓረቢያ ምንድነው ሙስተዕሊያህ እና ሙስተፊላ ተብለው በሁለት ይከፈላሉ። ሙስተዕሊያ የምንላቸው ካሷድ ባድ ገይንና ቃፍ ቫ እነዚህ አምስቱ ፊደላቶች አፎን ሰባቱ ፊደላቶች ምንጊዜም ሙፈኸመቱን ዳኢመን ምንጊዜም የሚወፈሩ ናቸው ማለት ነው። የቀሩት ፊደላቶች ሙረቀቀቱን ዳኢመን ይሆኑና ምንጊዜም የሚቀጠኑ ይሆኑና፣ ግን አንዳንዴ የሚወፈሩ አንዳንድ ጊዜ የሚቀጠኑ ደግሞ አሉ። ሶስቱ ፊደላቶች አሊፍ፣ ላም እና ራ አሊፍ የመሳቢያው ማለት ነው። ላም የምንለው ደግሞ የለፍዙል ጀላላ ላይ የሚመጣው ላም ማለት ነው። አላህ የሚለው ስም ላይ የሚመጣው ማለት ነው። እንዲሁም ደግሞ ራ የምንለው ፊደል እሷ ደግሞ መጀመሪያ አካባቢ ላይ ለመጥቀስ እንደሞከርኩት ፈትሃ ስትሆን ዶማ ስትሆን ምንጊዜም ትወፍራለች። ከስራ ስትሆን ምንጊዜም ትቀጥናለች። ሱኩን ስትሆን የምትቀጥንበት አለ፣ የምትወፍርበት አለ። ወደፊት የሚብራራ ይሆናል ማለት ነው። የቀሩት ፊደላቶች በሙሉ ምንጊዜም የሚቀጥኑ ፊደላቶች ናቸው ማለት ነው። እንግዲህ ይህንኑ በተመለከተ ሕክሙል አሊፍ የሚለውን አሊፍ